ዳጣ ከአስራ ስምንት ዓመት በኋላ ቤተሰቦቿን አገኘች። ዳጣም እንግዲህ ከናታን ክፍል በመግባቷ ለምን ከናታን ክፍል ገባሽ፣ ምን ልታረጊ ነው የገባሽ በሚል እንግዲህ ከቤት እንድትባረር ያደረገቻት ማናት ካልን አበቄ ናት። ወይዘሮ ማርታም እያፋጠጠቻት ነው የምትገኘው። አባትሽ ማን ነበር ስሙ? የማን ልጅ ነሽ ዲኤንኤን ምርመራውንም እስኪ ኔ አንብ ቢሊ ስትል ተደምጣለች። እንግዲህ ዳጣም እኒኮ እንግሊዝኛ አላነብም እንግሊዝኛ ኮ ወፍነኝ አማረኛ ነው እንጂ ትላለች። ታዲያ አባትሽ ማን ነበረ? ግን ለምንድን ነበረ ደረጀን አብስተሽ የምትወጂው እንን፣ ስለምንድን ነው የማትወጅኝ የሚሉ ጥያቄዎችንም እየጠየቀሻት ነው የምትገኘው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ስለናት ዩቲብ ቻናል ቤተሰብ እንዴት ናችሁልኝ? ያለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ፕሌስ ቪዲዮን ስትጀምሩ ላይክ ማድረግ እንዳትረሱ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ዳጣ ክፍል አስራ አንድን ወደ እናንተ ይዤላችሁ መጥቻለሁ። የሚገራርሙ ነገሮች ነው በዚህ ክፍል ላይ የተካሄዱት። እንግዲህ አቶ ደረጀም የምርመራ ወረቀቱ እንዲህንን አይቶት ሰላም ሰጥተው በጣም እየተናደደ እየተበሳጨ ዳጣም ከቤት በመውጣቷ ምንድን ነው ልጅን ያደረጋቸው ሄደች ነው ሲልም እያፋጠጣቸው ይገኛል ማለት ነው። ሰላምን በበኩሏ ዳጣ ከወጣች በኋላ እኔም ቤቱን ለቅቄ ለመውጣት እገደዳለሁ ብላለች ማለት ነው። እንግዲህ አበቄ ተዋርዳለች። ምክንያቱም የዴኔ ምርመራው የተሳሳተ ነበረ ማለትም የሰላም ጸጉር ነበር የወሰደችው ማለት ነው። ከዚህ በቀደም ሰላም እና ዳጣ በተመሳሳይ የፀጉር ማበጣሪያ ያሳበጥሩ ስለነበረ በዛ ምክንያት እንግዲህ የዲኤንኤ ምርመራው ዳጣ ልጅ አለመሆኗ ተረጋግጧል ማለት ነው። ናታንም እንግዲህ በጣም ደብሮኛል፣ እኔም ቅር ተሰኝቻለው ሲል ተደምጧል ማለት ነው። በዚህ ክፍል ላይ በጣም አስገራሚ ነገሮች ወይዘሮ ማርታም ዳጣን እያፋጠጠሻት ነው የምትገኘው። ምክንያቱም ቆይ ግን የአባትሽን ስም ማን ነበር ያልሽ? ስትላት ዳጣም እንግዲህ ደንግጣ እያተርበተበተሽ እያባቴ ስም እያለች እንግዲህ ምን ነው የአባትሽን ስም አታውቂውም እንዴ አባትሽ ስም የለውም ስትላት እንግዲህ ዳጣም መመለስ አልቻለችም ምክንያቱም አቶ ደረጀ የነገራትን ስም አጠፍታው ነበረ ማለት ነው ምን እንደምትል ግራ ተጋብታለች ስለዚህ እየተረበተበተች ዝም ትላለች ማለት ነው ቆይ ሲሳይ ነው አላልሽም ነበር አባትሽን ስትላት እሷም አው አው ትላለች ማለት ነው እና ታዲያ ለምንድን ነው የአባትሽ ስም የጠፋብሽ ማለት አባትሽን አታቂውም እንዴ በአካል ስትላት ወይዘሮ ማርታም ማለትም ዳጣ አው አላውቀውም፣ ማለቴ አባቴን በስም ብቻ ነው እንጂ በአካላቸው አላቅም ትላታለች ማለት ነው። ታዲያም ወይዘሮ ማርታም በግርምት ያየሻት እሺ በይሁን አበቄን ጥሪልኝ፣ ብላ እንድጠራት ታዛታለች ማለት ነው። እንግዲህ ዳጣም ሁኔታው ግራ ስለገባት፣ ግን ለምንድን ነው የጠየቅሽ? ለምን ነበረ ይሄን ጥያቄ ልጠይቅኝ የፈለግሽ ስትላት፣ አይ እንዲሁ ነው እንዲሁ ዝም ብዬ ነው እንጂ ሌላ ነገር አይደለም፣ ብቻ አበቄን ጥሪልኝ ትላለች ማለት ነው። እሷም እሺ ብላ አበቄን ለመጥራት ወደ አበቄ ትሄዳለች ማለት ነው። አበቄም እንግዲህ ወደ ክላስ፣ ቆይ አንተ እናትና አባቴን ባታውቃቸውና መጀመሪያ ማን ብታገኝ ደስ ይልሃል ብላ ናታን ትጠይቀዋለች። ናታም ግራ ተጋብቶ ከምን ተነስተሽ ነው ይህን ጥያቄ የጠየቅሽ ስላት የጠየቅኩህን ብቻ መልስልኝ እባክህ ስትለው እሱም መጀመሪያ እናቴን ባገኛት ደስ ይለኛል ሲላት በጣም ከፋት ማለት ነው። ምክንያቱም ዳጣ ያገኘችው አባቷን ነው። እናቷ ማን እንደሆነች፣ የት እንዳለች፣ የት እንደገባች ምንም የምታውቀው ነገር የላትም እና በጉጉት በጣም የምትናፍቀው እናቷን ማግኘት ነበረ አባቷን እያለችው ነበረ። እኔ እናቴን ማግኘት እፈልጋለሁ፣ አንተን አባዬ ብዬ መጥራት እፈልጋለሁ፣ እህቶቼንም እህቶቼ ብዬ ማቀፍ መጥራት እፈልጋለሁ ብላለች። ማለት ነው ምን ብላለች ወይዘሮ ማታ? ቆይ ታዲያ ምን ሆነች? ነው ደረጀን በጣም ትወጂዋለሽ፣ ልጆቹ የማይሆንለትን ነገር ሁሉ ትወኝለታለሽ፣ በጣም ትወጂዋለሽ፣ እሱን የምትወጁኝ ያለ ግን እኔን አትወጂኝም ብላት ነበረ። ዳጣ ምን አለች? እንዴ እኔ እኮ አንቺ ትዬ ብልሽ ጥሬ ስላልች እንጂ እኔ እኮ ነበረ እና ደግሞ ሞዶ በጣም ጥሩ ሰው ስለሆነ እንጂ ሌላ ነገር አይደለም ብላ ዳጣ መልሳ ነበረ ማለት ነው። እና ዳጣ በዚህ ሰዓት ናታን እናቴን ካገኘች እናቴን ስለ አባቴ ሁሉንም ነገር ትነግረኛለች ሲላት ታዲያ አባትስ ሁሉን ነገር አይነግረን እንዴ? ትለዋለች ማለት ነው። እሱም አይ እሱማ ካገኘሁት ማ ይነግረኛል ብሏታል ማለት ነው። በዚህ ሰዓት በጣም ከፋት፣ በጣም ልቧ ነው የተሰበረው እና ምን እሺ በቃ ስታይል ብላ ነበር የወጣችው ማለት ነው። ምክንያቱም በጣም ነው የከፋት፣ በጣም ነው የደበራት። አበቄ ምን ብላለች ለእናቷ አበቄን ዳጣን ወይዘሮ ማርታ ምን ብላታለች? ሂጂና አበቄን ጥሪልኝ ብላታለች። እሺ ጠራልሻለሁ ብላ ነበር የሄደችው፣ ግን ዳጣ ተጠራጥራ ለምንድን ነበረ የፈለግሽኝ ማለት ለምንድን ነው ያስጠራሽ? ይህን ጥያቄ ለምንድን ነው የጠየቅሽኝ ስላት እንዲሁ ብዬ። አበቄም ወደ እናቷ ክፍል መታ ለምን ነበር ያስጠራሽኝ ብላ እናቷን ትጠይቃታለች። እና እና ወረቀቱን አየሽው እንዲ እያበይል ስነፈረ ምንድን ነው የሚለው ምናምን ስትላት፣ አፍሽን ዝጊ ዝምብ ያልኩሽ እኮ አንቺ ቸኩለሽ የምታበላሹ ነገር ብዙ ነገር ያሳጣናል ትዳሬ እንደሚፈርስ አታውቂም? ዳጣ የአባትሽ ልጅ ሆነሽ ማለት እኮ ትዳሬ ይበተናል፣ እናንተ ትበታተናላችሁ፣ ገንዘባችን ይበታተናል ማለት እንከፋፈላለን ስትላት አበቄ ምንም አልመሰላትም። ምክንያቱም አበቄ በተንኮል የተሞላሽ እና በጣም ራስ ወዳድ ፣ ቅናተኛ ሴት ስለሆነች ያው ስማ ልክ ነሽ ከማለት ውጪ ምንም አልመሰላትም። ምክንያቱም ቤቱ ቢበተን ትዳሯ ቢበተን ምንም ነው አይመስላትም። ዋና ታርጌቷ ዳጣ ለምን መጣሽ? ምክንያቱም ዳጣ ከመጣሽ ጀምሮ በናታን ምክንያት ነው ሰላም ምን ብላለች? ከዚህ በፊት ካለን ሰላም ዳጣኮ እንደዚህ የሆነችው እንደዚህ ምታሰቃያት በአንተ ምክንያት ነው ብለዋለች። ናታንን ማለት ነው። እኔ ደግሞ ምን አደረኩኝ? እኔ ምን አደረኩኝ? ስላት ዳጣ ከዚህ ክፍል በመግባቷ ነው ብለው ነበረና እንግዲህ ናታንን በጣም ደብሮታል። እንደ በፊት እያናገረት አይደለም። ምን ብሏት ነበረ? ከዚህ በፊት ካለኝ አበቄን የፍቅር ጥያቄ ያቀረበሽለትን አስብበታለሁ ብለው ነበረ፣ ማለት አስብበታለሁ ብሏት ነበረ። አይሚን ከዚም እሷ እንዴ ነው አሰብክበት ወይ ምን ላይ ደረስክ ምናምን ስትለው፣ ምኑ ነው ማሰብበት? ለምንድ ነው ማስበው? ብሎ ተበሳጭቶባታል ማለት ነው እኮ። አንተ ደግሞ ልክ እንደ ውሃ ለምንድን ነው ያኮረፍክኝ? ምንድን ነው ምናምን ስላት፣ ቆይ ግን ከዳጣ ጋር በምን ተጣላችሁ ነው ሲላት፣ ይህ ስለ ዳጣ እንትን ትጠይቃለህ እንዴ? ምንም አላደረኳትም ምናም ብላ ተመናቅራለች ማለት ነው። ወደድክም ጠላህም አስብበት፣ አንድ ቀን ይሰጥሀሉ ብለዋለች ማለት ነው። በቃ የንቀቷ ንቀት ማለት ነው። እኔ እንግዲህ ፍቅር በግድ የለም ፍቅር ወዱ እንትን እንጂ እሱ ወይም በሏታል ወደርች የምጠላሽን እህትነትሽ እኔ መወድሽ በህትነትሽ ነው። እህትነቱን ደግሞ ካልፈለግሽው ከዚህ ክፍል ለቀሽ ውጪ ብሏታል ማለት ነው። ምክንያቱም አንቺ እናት አባትሽን በጣም ወዳቸዋለው፣ አከብራቸዋለው። አስጠግተውኛል፣ በጣም ጥሩ ሰዎች ናቸው። እና እናት አባትሽን ደግሞ ማስቀየም አልፈለግም። እኔ ለነሱ በጣም ትልቅ ክብር አለኝ። ስለዚህ እናት አባትሽ ቢያውቁ፣ ልጃቸውን እያባለኩ እንደሆነ ቢያውቁ ምን ይሉኛል ሲላት እኔ ያባለገኝ ብያሃለሁ እኔ አብረን እንድንሆን ብቻ ነው የፈለግኩት ብላለች ማለት ነው። በግድ ማለት ነው እሱ እንግዲህ አይፈልግም ማድረግ ይቻላል አይፈልግም ናታን ደግሞ የሚወደው ዳጣ ነው። ዳጣ ከወጣች ጀምሮ በጣም ደብሮታል። እሱም ውሃም ውሃ ምግብ አልበላም አልጠጣም ብላለች እንግዲህ ዳጣ ካልመጣች ምንም ነገር አልቀምስም ብላለች። በሌላ በኩል አቶ ደረጀ እየደነፋ ቤቱን በአንድ እግሩ አቁሞት ነው የሚገኘው። ምክንያቱም ለምንድን ነው ዳጣ ከዚህ የሄደችው? ለምንድን ነው የት ነው ያደረጋቸዋል በምንድን ነው የተጣላችሁ ብሎ ሲያፋጠጣት፣ እንግዲህ ወይዘሮ ማርታ ለልጇ ጋር እዳለታለች ማለት ነው። በነገራችን ላይ ወይዘሮ ማርታ ዳጣን አትጠላትም። ነገር ግን ከናታን ጋር ባላት ቁርኝነት ከናታን ጋር ባላቸው ግንኙነት ከናታን ጋር እንድትሆን የምትፈልገው አበቄ ልጇን ነው። ስለዚህ ዳጣ ከዛ ቤት ወጣች ማለት ደግሞ አበቄ ወደ ናታን አንድ እርምጃ ትራመዳለች። ለዛ ደግሞ ምንም አልተቃወመችም ነበረ ዳጣ ከቤት ስትወጣ ማለት ነው። በዚህ እንግዲህ አቶ ደረጀን በጣም ተናዷል ተረጋጋ ልጆች ናቸው በሆነ ዝም ብለው ነው በማይረባ ነገር ነው የተነጋገሩት ስለዚህ አንተ ተረጋጋ ቁጭ ብለን እናውራ ያለውን ነገር ችግራችን እንፍታ ስትል ተደምጣለች ማለት ነው ወይዘሮ ማርታ እሱም ልጄን ካላገኘው እሷ እኮ ይሄን ያደራ ናት ልጄ ማለት ናት የጓደኛዬ ልጅ ናት እኮ ነው ምላችሁ። አይገባችሁም። ቆይችልኝ ምን ባረጋት ነው የሚሻለኝ ብሎ እየደነፋና እያፋጠጠባት ይገኛል ማለት ነው። ከዚያም ድንገት እንግዲህ ሰላም ሊወጣ ልብሱን ለባብሶ እየሳተነ ባለበት ሁኔታ እንግዲህ ሰላም፣ የዲ ኤን ኤ ምርመራውን ጋሼ ይሄው አግኝቻለሁ፣ በእንግሊዝኛ የተጻፈው ምን እንደሆነ አላውቅም፣ ግን እየው ስትል እንግዲህ ጉዱን ፍርጥርጥ አድርገው ነው የምትገኘው ሰላም። በጣም ችግር በአንድ እግሩ ቤቱ በአንድ እግሩ ቁሟል። ምክንያቱም እንዲህ የሚል ምርመራውን እንዲያደረጉ እናትና ልጁ ደርሶበታል ማለት ነው። አቶ ደረጀ በዚህ ምክንያት እንግዲህ አቶ ደረጀ እሳት ኮንታክት ሆኖ ነው የሚገኙ ማለት ነው። እንግዲህ እየገሰገሰ ልጅ ያልሆነ ቦታ ላይ ወድቃ ሊሆን ይችላል። ምክንያቱም ሴት ናት፣ በጨለማ ምን እንደሚገጥማት አላውቅም። ስለዚህ ልጅን ማግኘት አለብኝ በሚል እየገሰገሰ ወደ ልጁ ሄዷል ማለት ነው እንግዲህ ናታንና ሰላም በሚዋሩበት ሰዓትም ናታንን ብሏታል ለሰላም ቤቱ እኮ በጣም ነው የሚያስጠላው፣ ቤቱ በጣም ጭር ብሏል፣ ያለ ዳጣ ቤቱ አያምርም ሲላት በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው። እኔም ቤቱ ለቅቄ ሊሄድ ነኝ ብላለች ማለት ነው ሰላም እና አንቺም ልትይኝ ጸጉር ትላታለች፣ ዳብ ትላታለች፣ አብረን እንተኛ ትላታለች እና ዳጣ ማለት ሰው የራባት ሰው የሌላት፣ ግን ደግሞ ሰው የምትናፍቅናት፣ ግን ደግሞ እንደ አውሬ ነው ያየቻት ማለት ነው። አበቄ አበቄ ጋር በቃ በጣም ትልቅ ችግር ውስጥ ነው የገቡት ማለት ነው። ምንድን ነው ያደረገችው አበቄ? እናቷ ክፍል ሄዳ ቆይ፣ ያባየ ልጅ ናት አይደል? እንዴት ነው ምናምን ውጤቱን አየሸው ስትላት እንግዲህ አንቺ የምታስቢው የጊዜውን ነው። አንቺ የምታስቢው ዳጣ ዳያጣ ልጅ ናት አይደለም የምትዩ ነው። እኔ ደግሞ የሚያሳስበኝ ግን አንቺ ወረቀቱን ይዘሽ ወደዚህ ክላስ ስትገቢ ያሰብኩት እኔና አባትሽ መለያየታችን ነው። ምክንያቱም ዳጣ የአባትሽ ልጅ ሆንሽ ማለት አባትሽ ደግሞ ከሌላ ሴት ጋር ችታ አድርጎብኛል ማለት ነው። ስለዚህ እኔ አባትሽ ጋር አብሬ የምኖር ይመስልሻል? ብላ ትነግራታለች። እሷ ምንም መሰላት አበቂ ምንም አልመሰላትም። እና ነው ውጤቱ ግን ግን እንዴት ነው ትላለች። ደጋግማ ማለት ነው ምንም የማይገባ ሰው ብትኖር አበቂ ነች። እና እና እንዴት ነው ውጤቱ ታዲያ ምን ላይ ደረሰ ትላታለች። እና እናትየዋም እንግዲህ አበቂ ያመጣችው የዲኤንኤ ምርመራ እየተቀየረ ነበረ። ምክንያቱም እየተቀየረ ስላችሁ ጸጉር የጸጉር ማበጠረው ላይ ማን አበጥሩበት ነበረ ካልን ዳጣ ማበጥራበታለች ሰላም ማበጥራበታለች ማለት ነው። ስለዚህ የምርመራ ወረቀቱ ደግሞ ባዶ ነው የሆነው ማለት ነው። ስለዚህ ወይዘሮ ማርታ ጥርጣሬዋ ሁሉ ሙሉ በሙሉ ጠፍቷል። የልጅ መጠራት ስለ ዳጣ የነበረ ጥርጣሬ እንዳለ ጠፍቷል ማለት ነው። በዛም ምክንያት ነው እንግዲህ ዳጣን ስታፋጥጣት የነበረ ዳጣን አባቷ ማን እንደሆነ የት እንደነበረች ማን እንደሆነች እንግዲህ እንደዛ ስታፋጣት ብሎ ጥርጥ አድርጋ ስትጠይቃት የነበረ እንትኗን ይሄ የነበራትን ጥርጣሬ ሙሉ በሙሉ ለማጥፋት ነበረ። ከዛም የደም ምርመራውን ወረቀቱን እንግዲህ ስታነበው ልጅ እንዳልሆነች ነው እንግዲህ። እንኪ ይሄን ነበረ ስትቃጅበት የነበረው አባትሽ ቢያይሽ ኑሮ ሲጠነን በር የሚያደርግሽ ብላታለች ማለት ነው። እሷም የምርመራ ወረቀቱን ስታየው ልጅ አይደለችም። ቆይ እንዴት እንዴት ብላለች፣ ግን የምልሽ ልጅ ከምን ጥርጣሬ ተነስተሽ ነው ይሄን ሁሉ ነገር ያደረግሽው እዚህ እርምጃ ሄድሽ? ስትላት አባዬን ነው የምትመስለው። ልጅቷ አባዬን ነው የምትመስለው። ዳጣን ትመስላለሽ። አባዬም ልክ እንደኛ እንደ ልጆች እኮ ነው የሚያዩት። እና እንዴት ነው ማለም ነው ብላ እንግዲህ እያበደሽ ነው የምትገኘው አበቄ አበቂ። ምክንያቱም እንዴት ሊሆን ይቻለ? እንዴት ነው ዚህ ልክ እንደዚህ የተሸወድኩት? እንዴት ነው ታዲያ? ለምንድን ነው አባዬን የምትመስለው? ታዲያ ለምንድን ነው ውሃን የምትመስለው? እያለች እየተ እየተጣሉ ሳለ ዳጣ እና አበቄ ወደ እየተጫጫው እያለ፣ ለምን ከናታን ክፍል ገባሽ? ለምንድን ነው የሄድሽው? ምንስ ነው የምታደርጊው? ምንድስ ነው? ምንስ ነው ያወራሽው ብላስጠይቃት? ምንም እባክሽ ተይኝ፣ ልኖረበት ተይኝ፣ እባክሽ ለምንድን ነው የምታስጨነቅኝ? በቃ ነፃነቴን ስጥኝ ስትላት፣ ነፃነት ቤት ሲያረግሽው፣ እንዲ የምትለብሹ የአባቴ ልብስ የምትኖሩ ከአባቴ ቤት በገዛ ቤቴ ነጻነት ከፍለሽ ይህም ቤት ለቀሽ መውጣት ትችላለሽ ብላታለች ማለት ነው። ከዛ ምን ብላለች ዳጣ? አሁንስ የወገብ ቀማል ሊሆን ብላታለች። እውነትም ቀማል እውነት። አበቄ ማለት የወገብ ቀማል ነት። በቃ የዘን ብለን በቃ ተያዘሽ የማትለቅ የምትነዘን ንዝናት። እና አንዳንድ ሰዎች በህይወታቸው እንደዚህ አይነት ሰዎች አሉ እና ምንም ቦታ ሳይጠባቸው ቦታው ሰፊ ሆኖ አብራችሁ መኖር እያለባችሁ ነገር ግን ሲያዩዋቸው ደማቸው ፍልት የሚል ደማቸው ግን ተከተል በቀናንተን ማየት የማይፈልጉ ሰዎች አሉ። ልክ እንደ አበቄ ማለት ነው። አበቄ ይሁን ነው ያደረገችው። ስለዚህ የቀማል የወገብ ቀማል ሆን ሽብ ይሰራለቻት ብቻ እኔ ቀማላ ማኑ ቀማላን ብላ ተነስታ የጥፊ ልትላት ስትል እዳብቃም ደግሞ ስነ ስርዓት ያዢ ቤቱንም ከሆነ ቤቱ ልቄልሽ እወጣለሁ። ነገር ግን እንደዚህ አይነት የሚሰብር ንግግር እንድትናገርኝ አልፈቅድልሽም። ስሚኝማ እኔ እናትና አባትሽን አክብሬ በጣም ስለምወዳቸው ጥሩ ሰው ስለሆኑ እንጂ ለአንቺ ምን ማለት እኔ ዳጣ ማለት ምን ማለት እንደሆነ በስነ ስርዓት አሳይሽ ነበረ ብላ አስጠንቅቃ ትነግራታለች ወይዘሮ ማርታ። መታ ምን ሆናችኋል እናንተ ልጆች? አታርፉ፣ እኔን እንኳን አታርፉኝም ብላ ስትናገርም እንግዲህ ዳጣም እያለቀሰች በእንባ ተውጣ አንቺ እናት አባት አለሽ፣ እኔ የትም ነው ያደግኩት። ስለዚህ እንደዚህ አይነት ልብ የሚሰብር ንግግር ግን እንድትናገሪ አልፈልግም ብላ እንግዲህ በእንባ ተውጣ ቤቱን ለቃ ትሄዳለች ማለት ነው። በሚያሳዝን ሁኔታ እያለቀሰች ስቅስቅ ብላ ነው ቤቱን ለቃ ሄደችው። ውሃ ቻው ማለት ነበረባት እና በቃ ይሄን እዚህ ፓርት ላይ በጣም ነው ያስለቀሰች በእውነት ነው የምላችሁ ዳጣን ይሄ እያለቀሰች ሳይ በጣም ባይን መቆጣጠር ነው ያቃታይ። ምክንያቱም ውስጧ የተባሰ ነው ጎዳና ላይ ነው ያደገችው፣ እናት የላትም፣ አባት የላትም። በዛ ላይ አበቂ እንደዚህ አይነት ንግግሮችን ስትናገራት በጣም ልብ የሚሰብር ነው። በጣም ውስጥ በቃ ውስጣችሁን የሚሰብር ነገር ነው የተናገረችው። እና ዳጣ ውሃ በቃ ከዚህ በኋላ እኔ አልመለስም ግን ደግሞ ከዚህ ቦታ ላይ እየመጣው አገኝሻለው እና በቃቸው ምናምን ስላት፣ ዳጣም እያለቀሰች ለምንድን ነው ትተሽ የምትሄጂው አንቺ እህትሽን እህቴ ነሽ አላልሽኝም? እና ለምንድን ነው አሁን ጥለሽ የምትሄጂው? እዋክሽ ትተሽኛ ተማ ያለሽ ተማጸናታለሽ ማለት ነው ውሃ። ዳጣም እንግዲህ በቃ ተይኝ፣ እኔ ልሄድ ነው በቃ እያለች እያለቀሰች ትሄዳለች ማለት ነው። እንግዲህ ናታንም ልደውልላት አልደውልላት፣ ግን የት ገብታ ይሆን በቃ አሁን ብደውልላት ደግሞ ጊዜ ሴት ልጅ በማታ ምን ፈልገህ የደወልክ ብትለኝስ፣ ምንድነው ነው ማደርገው? እያለ ይጨናነቃል ማለት ነው። ከዚያም ሳልደውልላት ብቀር ደግሞ ሴት ልጅ ናት የሆነ ነገር ብትሆንስ፣ የሆነ ነገር ቢያጋጥማትስ፣ እስኪ ልደውል ብሎ ይደውላል ማለት ነው። ሲደውልላትም አንቺ በጣም ነው ያዘንኩብሽ፣ ለምንድን ነው ሳትነግሪ የሄድሽው? በቃ ውሃም በጣም ደብሯታል፣ አትበላም፣ አትጠጣም እኔም በጣም ቅር ብሎኛል አንቺ ግድ ብሎ ይነግራታል ማለት ነው። እሷም በቃ አልቻልኩም፣ ራሴን መቆጣጠር አልቻልኩም፣ ከዚህ በላይ አልችልም፣ በቃ እናንተንም ውጭ ያገኛችኋለሁ ብለዋለች ማለት ነው። እሱም እሺ እንገናኛለን ተባ ብለዋል። እንግዲህ አቶ ደረጀን እንግዲህ ማ ወይዘሮ ማርታን እያፋጠጠ ለምንድን ነው ሄደችው? የት ነው ሄደችው? ሲል ምንድን ነው ያደረጋችኋት? ሲልም እንግዲህ እሳት ለብሶ እሳት ጎርሶ ልጅን ማግኘት አለብኝ ማየት አለብኝ ውጭ ማደር የለባትም ብሎ እሷን እየፈለገ እንግዲህ እየገሰገሰ ወጥቷል። እሷም ያለሽበትን ቦታ ብትነግረው አራባ እየተረጋጋ እኔ እኮ አለሁ ብትለው ነው እኔ ያንችን መጥቼ መውሰድ አለብኝ እመጣለሁ ብሎ እሳት ለብሶ እሳት ጎርሶ እየሄደ እያለ የዲ ምርመራ ወረቀቱን እንግዲህ ሰላም ሰዓት ሰጥተዋለች ማለት ነው። ያንንም ሲያይ እንግዲህ እብድ ኮንታክት ሆኗል። ወይዘሮ ማርታን መጥቶ ይገጥማታል። አበቄንስ ምን ያደርጋታል የሚለውን ነገር በጉጉት እየጠበቅን ነው። ቀጣይ ፓርት ይዤላችሁ ወደ እናንተ መመጣ ይሆናል። ታዲያ ፕሊስ ቪዲዮውን ላይክ፣ ሼር ማድረጋችሁን እንዳትረሱ እንድታበረታቱኝ በአክብሮት ተጠይቃችኋል። አመሰግናለሁ አብራችሁን ስለነበራችሁ ስለነበረን ቆይታ